አባባ ነገር እኮ መቀጠል አለበት አልኩ። ጋዜጣ ላይ መውጣት አለበት ማለት ከመንፈሱን ጋር አወራሁ። ምክንያቱም ይሄ ታላቅ ስራ ስለሆነ ይሄ ጋዜጣ ላይ መውጣት ያለበት ጉዳይ ነው፣ ህዝብ ሊጠቀምበት የሚገባው ጉዳይ ነው አልኩ። መንፈሱን አሳመምኩ። ሂጂ ከአንቺ ጋር ነኝ አለኝ። ፕሬስ መምሪያ መጣው፣ ፕሬስ መምሪያ ገባው። ተገናኘን፣ ዋና ኃላፊው ጋር ቀረብኩ። በጣም የሚገርም ነው። እኛ ጋር ፈውስ አለ፣ ተአምራት አለ በጣም በሚገርም ሁኔታ ብዬ ይሄን ምን ፍልስፍና ሰራል፣ ለሰው አይገባውም እኮ ማአና ነው ምናምን ነው ምናምን የምለው ለሰው አይገባውም። እኔ በቃ የገባኝን ነው የምናገር። አሁን ነው ብቻ መዳን በኢየሱስ ነው፣ በቃ ፈውስ በኢየሱስ ነው። ሌላ ውሃ አይገባኝም፣ ዘይት አይገባኝም። የምለው በዚህ ምክንያት አይገባኝም። ሰው እንዲያሉ እኔ ከፍተኛ የጨጓራ በሽታ ያለብኛለሁ። ከፍተኛ ሐኪም አልቻለ ምን አልቻለ የመጨረሻ ሰውነቴ እንደዚህ እንደምታየው እንደዚህ ሆንኩት። በዛ ምክንያት ነው። ወረድ በኪሴ እንትና እምነትና ሉባን ጃጣን ይሄዳል። ሁልጊዜ ቋጠር ቋጠር አድርጌ ምን ችግር አለ ያልኳቸው ከእምነቱን ቆንጥር አድርጌ ወረቀት ላይ ከሉባንጃጣኑም ጃጣኑን ቆንጥር አድርጌ አሁን የሚያደርጉት እነን ቤት ወት ይሄዳሉ። ሞላጭ አድርገው በግራዋ ገላውት ይታጠባሉ። የተቀጣጠለ ሰዓት ያዘጋጁ ይህንን ሉባን ጃጣን ያርጉበት። በጋቢ ታጠኑት ከዛ በኋላ አያገኙትም። ምን እየተደረገ መሰለህ? ከሰውየው መንፈስ ጋር ሰውየውን አስታረቅም። በኋላ ወደኛ ስለማይመጣ ሰውየው በሦስተኛው ቀን እንዴት ሆኖ ምናምን ብዬ ይስልድ ተስፋዬ ጉድ ጉድ ጉድ ያላ ጉድ ማከም ደግሞ የማን ምን ያርጋው። ጋዜጠኛ፣ ጋዜጠኛ ይመደብልኝ። ይሄ ታሪክ መውጣት አለበት። ሳምሶን የሚባል ጋዜጠኛ የሚታወቅ ጋዜጠኛ ሳምሶን የሚባለውን ይዤ ኮምቦልቻ እሱ ደግሞ ጫት እዛ በገፍ ነው። በሰው በሰው ቁመት ልክ የሆነ ሁሉ ጫት አለ። ጫቱን ሳይ ሰፈረበት ነው ያለው። እንደዚህ አንዳንድ ጊዜ እንደሚመጡት አንበጦች ሰፈረበት ጫት ይወዳለ። ከእንደዚህ እዚህ ከሚያገኘው እዛ በገፍ ነው የሚጠጣው። አለ ማሩ አለ ምናምን አየ። አልኩት ነው ልጽፍ ነው አልኩት። ጻፈ አለ። ሙት አንሳው። መሐመድ አወል በኮምቦልቻ ተረተርኩት ሁለት መጽሐፍ ጽፍ ወታደር ቤት እያለሁ ሳይለክ የቀረው ደብዳቤና ምናምን የሚባል ሳይታተም ወያኔ ወረሰብ ከነ ሰፈሩ እንጂ የሽንኩርት የእርሻው ሽንኩርቱ ሲገባ ይታተምልሃል ተብዬ ተገምግሞ ጻፍኩት መጣና በዛሬቱ ኢትዮጵያ አለ ጋዜጣሁ ጋዜጣ ሐሳብ አሁንም አለ በዛሬቱ ኢትዮጵያ ላይ ሁለት እትም ላይ ወጣ በተከታታይ አውሮፕላን ወረፋ ነው መኪና አውቶቡስ 12፣ 16፣ 18 ተመድቦ ወደ ኮምቦልቻ ትኬት ገዝተ ለሳምንት ትይዛለ በዚህ